ስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም ለእናንተ ይሁን። ውድ የመርሃ ግብራችን ተከታታዮች እንደምን አላችሁ? ይህ በተዋሕዶ እምነታችን ኪነ ጥበብ ክፍል ተዘጋጅቶ ወደ እናንተ የሚደርሰው የቆሎ ተማሪ ልብወለድ ትረካ ክፍል ሶስት ነው። በጥሞና ትከታተሉን ዘንድ በትሕትና እንጠይቃለን። ባለአምባራስ መላኩ የተከበሩ እና የተፈሩ የመንደሩ ባለሀብት ናቸው። ጀግንነታቸውም ቢሆን በሀገሬው ሕዝብ ዘንድ የታወቀና የተመሰከረላቸው ናቸው። ከግብርናቸው በተጨማሪ በባህል መድኃኒት ቅመማ የተዋጣላቸው ስለሆኑ አብዛኛው ሰው ባላምባራስን ሐኪም እያለ ይጠራቸዋል። እውነትም ግን ይህ ስም ይገባቸዋል። በእግዚአብሔር እርዳታ ታግዘው የሚቀምሟቸው የተለያዩ መድኃኒቶች አንድም ቀን አሳፍረዋቸው አያውቁም። ባለቤታቸው ወይዘሮ ሳላይሽ መልከ መልካም እና የዋ ሰው በልቶ የሚጠግብ የማይመስላቸው የባለጠጋ ምሽት በመሆናቸው የማይኮሩ ይልቁንም ለድሃ የሚያዝኑና የተቸገረ ሲያዩ እንባ የሚቀድማቸው ገራገር የሴት ወይዘሮ ናቸው። ባላምባራስ በልጅነታቸው ስላገቧቸው አብረው ሲሄዱ ላያቸው አባትና ልጅ እንጂ ባልና ምሽት አይመስሉም። በሃያ አመታት ያህል ቢበላለጡም ግን ፍቅራቸው ወሰን የለውም። ልጅ መውለድ እምቢ ብሏቸው በስለትና በብዙ ደጅ ጥናት ያገኟት ልጃቸው ስጦታ ከተወለደች የበለጠ የዓይናቸው ማረፊያና የልብ ደስታቸው ሆናለች። የአስራ አምስት አመቷ ኮረዳ እንደ እናቷ መልከ መልካምና ለግላጋ ቁመት ያላት ቢነኳት የምታድፍ የምትመስል ያያት ሁሉ እውነትም ስጦታ የሚልላት ቆንጆ ናት። ሌሊቱን ሙሉ ከባድ ዝናብ ሲዘንብ ስላደረ ከብቶቹን ከበረት ለመጎብኘት ሳይችሉ ሌሊቱ ሊነጋጋ ሲል ነበር ዝናቡ ያባራው። የባላምባራስ ሎሌዎች ይንጫጫሉ። ባላምባራስ ከጠፈር አልጋቸው ተነስተው ጋቢ ጣል አድርገው አቡነ ዘበሰማያት እየደገሙ ወደ በረቱ ጠጋ ብለው ምንድን ነው ወፍሳይን ጫጫ የምትንጫጩት? በሰላም ነው? አሏቸው። ምን ሰላም አለ ጌታው፣ አለ አንደኛው ሎሌ። ወንድ ልጅ ስለሌላቸው ብዙ ጊዜ የሚያዝኑት ባላምባራስ ሎሌዎቻቸውን እንደ ልጆቻቸው ነው የሚያዩአቸው። እናም ንገረይ ምን ጉድ ነው? አሉት። ሌሊት ሌባ ተዚህ መንደር ሳይዘልቅ አልቀረም። ጌታው፣ ከብቶቹ ሁሉም የሉም አላቸው። ሽፍቶቹ መንደሪቱን በዝናብና በጨለማ ተከልለው በክፉ መዝብረዋታል። ከባላምባራስ በረት እንኳን አምስት ያህል የቁም ከብቶችን ነድተዋል። ባላምባራስ የወንዱ ልጅ ተደፈርኩ አሉና ወደ ቤት ገብተው የለበሱትን ጋቢ አሽቀንጥረው ጥለው ከመደቡ በላይ የተሰቀለ በቂቤና በወዝ እየተወለወለ ጢስ የጠጣ ጠመንጃቸውን አውርደው ፎጣ ተራሳቸው ጠምጥመው ተከተሉኝ አሏቸው። ከደጅ እንደወጡም ወደ ሰማይ ሶስት ጊዜ ቢተኩሱ የመንደሩ ሰው ምን መርዶ ነው ብለው በድንጋጤ ሁሉም ከየቤታቸው ወጥተው ከማን ቤት እንደተተኮሰ ለማጣራት ወደ አፋፉ ሮጡ። ባላምባራስም ከአፋፉ ላይ ቆመው ዛሬ ተደፍረናል፣ ሌባ ክፍቺን ገብቶ መንደራችንን ሆን አስቀርቷል እና ጎበዝ ውጡ አሉ። ሁሉም ወደ የበረታቸው ተመልሰው ሲቃኙ የአብዛኛው በረት ተመዝብሯል። ሁሉም ምልህ ይዟቸው፣ ጠበንጃ ያለው ብረቱን፣ የሌለው እርፍና ዱላ እየያዙ ወጡ። የመንደሩ ኮበሌዎችና አባወራዎች ተሰባስበው የከብቶቹን ዱካ በባትሪ እየፈለጉ ተከተሏቸው ተጓዙ። ሳይርቁን፣ ደርስባቸዋለን፣ ጎበዝ ተራመዱ እየተባባሉ ሰማዩ አይኑን ገልጦ ዶሮ ሲጮህ ነበር። ከአውራ ጎዳናው የደረሱት ባላምባራስ እንደለመዱት የወንዱ ልጅ ብለው ፎከሩና ጥይታቸውን አቀባበሉ። የቆሎ ተማሪው አብራራው በደሞ ርዝቶ ተዘርሯል። ቀስ ብለው ቀርበው ሲያገላብጡት በድን ሆኗል። ሊቀ መላኩ ጉድ ሰርተውት የለም ማን ይሆን እያሉ ጉልበታም ጉልበታሞቹን መርጠው፣ በሉ ተከተሏቸው ከብቶቹ ይደክሙና ሄዱላቸውም፣ ጎበዝ ይቅናቹ፣ ሂዱ ብለው ሰደዷቸው። ባላምባራስ በሉኛም ይህን ምስኪን ህይወቱ ትረፍ ካለው እስኪ እናንሳውና እንሰደው፣ ላውሪያን ተው መቼስ። በሉ አግዙኝማ እናንሳው እስኪ አካባቢውንም ቃኙ ምናልባት የምናገኘው ነገር ይኖራል አሉ። ከመንገዱ ወጣ ብሎ አኮፋዳው፣ ዳዊቱ፣ በትሩና ከጥለት የተሰራችው ቆቡን ከተበታተኑበት ሲያገኙ የቆሎ ተማሪ መሆኑን ማወቅ አላገዳቸው፣ የበለጠ አዘኑለት። እያንገዛገዙ ተሸክመውት ከመንደሯ በደረሱ ጊዜ በሰፈር ቀርተው የወንዶቹን መመለስ ሲጠባበቁ የነበሩት የመንደሯ ወይዛዝርትና ባልቴት እናቶች የሰው በድን ተሸክመው ሲያዩ ማን ሞተ ብለው ተንጫጩ። መንደሪቱን በእልቅሶና በጩኸት ሞሏት። አወይ እድሊ፣ የኔው ጉድ ነው ኧረ፣ የኔው ጉድ ነው እየተባባሉ የተሸከሙት ወርዶ ጉዳቸውን እስኪያዩ ሁሉም በጭንቀት ተጠበቡ። እንደተሸከሙት ተሸከሙት ከባለ አምባራስ ቤት አስገቡት። ወይዘሮ ሳላይሽ አረው አረው፣ ምንድን ነው ማየው ማን ነው? አፈር ይብላኝ ልጄን ለብሷል ለመሆኑ? መሆኑ የወላድ ያለ እዝጎ እዝጎ አይ ጥበበላ ደዋ ተመታሉ አሁን የምስኪን ምን አድርጓቸው ነው እንዲህ የጨከኑበት እጃቸውን ይስበረውቴ እያሉ ይብከነከናሉ። ተሰቅሎ የነበረውን ትልቅ አጎዛ ተመደቡ ላይ አንጥፈው አውርደው ተመደቡ ላይ አንጥፈው እስቲ እዚህ ያስተኙት አሉ። እኔ ዝልፍ ፍልበልል ልጄን እኔ ዝልፍ ፍልበልል አሉ። እዲያቴ አሉ ባላምባራስ። በረጅሙ ተንፍሰው ሲያበቁ የቆሎ ተማሪው አብራራው በህይወት መኖሩን ለማረጋገጥ ሞከሩ። ግን ትንፋሹ የለም፣ ሰውነቱ ቀዝቅዟል። የባለ አምባራስን የጠቆረ የሐዘን ፊት ያዩት ባለቤታቸው አወይ እድሌ አርፏል ሲሉ ጠየቋቸው። በቤቱና በደጁ የሞሉት የመንደሩ ሰዎች አው ወይ ሰው ከንቱ እያሉ የገዛ ልጃቸው የሞታ ያክል ተንሰቅስቀው ማልቀስ ጀመሩ። እናቱ ምንትል እንደወጣ ሲቀር ወየው ለኔ ይላሉ። የመንደሯ ወይዛዝርት ሁሉም ያነባሉ። ሐዘናቸውም ጥልቅ ነበር። የቆሎ ተማሪው አብራራው ከባቱ ወጥቶ ሳይመለስ ሦስት ቀናት አልፈዋል። ሁሉም ተማሪዎች ለልመና በሄዱበት መንደር እግር መንገዳቸውን እያጠያየቁ ነው። መምሬ ሰርጸ ድንግል በሁለተኛው ቀን ማብቂያ ላይ ተማሪዎቻቸውን ሰብስበው ልጆች እንግዲህ ወንድማችሁ እንደወጣ ባለመመለሱ ሁላችንም አስጨንቆናል። በሉስኪ በሕይወትም እንዳለ ሞቶም እንደሆነ እግዚአብሔር ምስጢሩን እንዲገልጥልን ይህችን ሳምንት በጾምና በጸሎት እንጠይቅ። በእርቱ ልጆች፣ ያየነውም ህማሙ ስላገረሸበት ስቃይ ውስጥ ነው ያለው። እግዚአብሔር ለእርሱም ምሕረቱን እንዲልክለት ወደ እርሱ እንጮሃለን አሉ። የእርጅና አይናቸው ውስጥ ጥልቅ ሐዘን ይታያል። ግን ተማሪዎቻቸው እንዳይረበሹ ሰግተው እንዳይታወቅባቸው ይጥራሉ። ነገር ግን ያብራራው ወጥቶ መቅረት ከምንም ነገር በላይ ልባቸውን ሰብሮታል። ሁለት የመርሃ ግብራችን ተከታታዮች የቆሎ ተማሪ ክፍል ሶስት ትረካ ይህን የተከታተላችሁትን ይመስል ነበር። ለማንኛውም አስተያየትም ሆነ ጥያቄዎቻችሁ በስልክ ቁጥሮቻችን ዜሮ ዜሮ ዘጠና ሰባት አስራ አምስት ዜሮ አንድ ሰባ ሁለት አስር ሰላሳ ሁለት ወይም በ ዜሮ ዜሮ ዘጠኝ ስልሳ አንድ ሰማኒያ አንድ ሰባ ስድስት ሀያ ስምንት ዘጠና አምስት እንዲሁም በፌስቡክ አድራሻችን የተዋህዶ እምነታችን ኪነ ጥበብ ክፍል ብላችሁ ጻፉልን ደውሉልን በክፍል አራት እስከምንገናኝ ድረስ የአብጸጋ የወልድ ቸርነት የመንፈስ ቅዱስ አንድነት የማምላክ ምልጃ ጸሎት አይለየን አሜን